ውይ፣ በቃ ለሰላም አንድ ነገር መናገር ማለት እኮ በቃ ሚስጥሩ አደባባይ ወጣ ማለት እንዴ? አባቷ እኮ ነኝ። በትነግረኝ ደግሞ ምን ችግር አለው? እንዳትናገር ብላ ነው አይደል የነገረችህ? አዎ። ምነው እና አትንገረኛ። ታዲያ እና እሷ መታሽ ነው ሁሉ ነገር የደረሰብሽ? እርግጠኛ አይደለሁም ግን ሊሆን የሚችለው እንደዛ ነው። ወይኔ መስፍኔ፣ ሜሉ፣ እኔ እያለሁ እኔ እያለሁ አንቺን። መስፍን፣ እስካሁን ያልነገርኩህ እኮ ይህን ስሜታዊነትን ፈርቼ በቃ ለፖሊሶች እንነግራቸውና ከፖሊሶቹ ጋር ተባብረን የሆነ ነገር ላይ እንደርሳለን። አሁን ከፊትም ከጀርባይም ጠላቶቼ እየበረቱ ነው ማለት ነው። አሁን ለደረቴም ለጀርባይም ጥበቃ ያስፈልገኛል። እማዬ ወይ ለፖሊስ ነግረን እናስይዛት እንዴ? ማንንም ባዩሽን። ፖሊሶቹ ሲጠይቋት ምናልባት እውነቱን ልትናገር ትችላለች። አይ እኔ እሷ ለፖሊስ ጠቁሜ ማስያዝ አልፈልግም። ለምን? ከባዩሽ ጋር ያሳለፍነው ቀላል የሚባል ጊዜ አይደለም። እሷ ያንን ሁሉ ነገር ብትረሳ እኔ ግን አልረሳውም። ግን እኮ የወሰደችው ገንዘብ ቀላል የሚባል አይደለም። ምናልባትም እሷ እንዳለችው ወርቁን አላየችው ሊሆን ይችላል። እንዴ እማዬ፣ አሁንም እያዘንሽላት ነው? እውነቱን ስነግርሽ ግን እኔ አላውቅ። ብቻ ባዩሽን በዚህ ልክ ስላልጠበቅኳት ነው መሰል። አሁንም ባዩሽ ይህን ነገር አድርገዋልሽ ብዬ ለማመን በጣም ከብዶኛል። አማዬ እኔ ከአንቺ ባላውቅም፣ ግን ደግሞ በዚህ ልክ የዋህ መሆን አያስፈልግም። የዋሁኝ ይሁን ባዩሽና ዝኛለት ወይ ደሞ ፈርቼው፣ ምንም አልገባኝም። ግን እኮ በሷ ምክንያት ሰው ሞቷል። አንቺ የሰይጣን ቁራጭ፣ መቼም የሰይጣን ሰይጣን ቁራጭ ነሽ የምትይ፣ ይሄ አባትሽ ልጅ ነሽ ለማለት ፈልገሽ አይደለም አይደል? ምንድን ነው የፈለግሽው? እርግብ ተገናኝተን እናውራ ብላኛለች። ስለዚህ ስለዚህማ ማ እኔ አግኝቻት አውራትና ወርቆ እንድትመልስልሽ እነግራታለሁ። እስከዛ ግን እንድትከታተይኝ አልፈልግም። እኔ እኮ እስከ ዛሬም ቢሆን አልተከታተልኩሽ። እስካሁን በኔ እርግጠኛ ስላልሆንሽ ነበር የማትከታተኝ። ከዚህ ሁሉ ጀርባ ግን የኔ እጅ እንዳለበት ስላወቅሽ እንደምትከታተኝ እርግጠኛ ነኝ እሺ ምን ያህል ጊዜ ልጠብቅሽ አላውቅም። እርግብ ሰው ሲደውልላት ስልኩ አይሠራም። እሷ ስትደውል ብቻ ነው ማገኛት እና፣ እናማ እመኝኝና የተወሰነ ጊዜ ስጭኝ፣ ወርቁን እመልስልሻለሁ። ጥሩ ብቻ ተረጋግቼ የማስብበት ጊዜ ላግ

ሜላት መጀመሪያ ላይ ስለማስታወሷ ከህመሟ ስለመዳኗ መስፍንን ደብቃ ነበር ለሰላምና ለምናሴ የነገረችው። መስፍን እሷ ስለማስታወሷ እንዲያውቅ ያልፈለገችበት ምክንያት መስፍን ያው ስሜታዊ ነው፣ ነገሮችን በስሜት ነው የሚያደርገው። በጣም ተናዳጅ ነው። አሁን እንደማስታወስ ከነገርኩት ማን ነው እንደዚህ ያደረግሽ ብሎ ነገሩን መጠየቁ አይቀርም፣ እኔ ደግሞ ባዩሽ ነው የምጠረጥራት ብዬ ከነገርኩት ሄጄ እሷን ካልገደልኩ ማለቱ አይቀርም በሚለው ነበር መስፍንን ደብቃ። ልጆቹ ደግሞ ስላሳዘኗት እነሱ ፊት ማስመሰል ስለከበዳት ለምናሴ ና ለሰላም እንደምታስታውስና ከህመሟ እንደዳነች የነገረቻቸው ማለት ነው። ልጆቹ መጀመሪያ ላይ በዚህ በጣም ደስ ብሏቸው ነበር። ምናሴም በጣም ደስ ብሎት ነበር። በመቀጠል ግን ሰላም ትንሽ ቆይታ ለመስፍን ነገራለች ማለት ነው። እማዬ ከህመሟ ድናለች፣ ነገሮችን ሙሉ ለሙሉ ማስታወስ ችላለች ብላ ነገረዋለች ማለት ነው። መስፍን ደግሞ በዚህ በጣም ደስ ብሎታል። ግን ደግሞ ሜላት ለምን እኔ መደበቅ ፈለግሽ ብሎ ጠይቋታል ማለት ነው። ሜላትም ያው ደንግጣለች መጀመሪያ መስፍን መጥቶ ሲነግራት። እናም ደግሞ ከአንዳንዴን ያውቀችው ሰላም እንደነገረችው ማለት ነው። እሷ ነች እንደዚህ የምትነግረ እሷ ነች የነገረች። በቃ እሷ ጋር ሚስጥር መደበቅ አይቻልም ማለት ነው ብላ ለመስፍን ነግረዋለች ማለት ነው። መስፍንም ያው ከሁሉም ነገር በላይ ደግሞ በጣም ደስ ያለው ሜላት ከህማሟ ማገገሟ እና ሁሉንም ነገር ማስታወሷ በጣም ደስ ብሎታል። እሷም እንደፈራችው ያው ነገሩን ጠይቆታል። ማኑ እንደዚህ ያደረገች ይሄ ነገር እንዴን የተፈጠረው ብሎ ሜላትን ጠይቋታል ማለት ነው። እሷም ያው ሜላትም እንዳስታወሰች ያው ሰላም ስለነገረችው እሷም ደግማ ነገረችው። ግን ደግሞ እዛ ጋ የተፈጠረው ነገር በትክክል ልትነግረው አልፈለገችም ማለት ነው። እሷ እዛ ጋ የጠቆመችው ያኔ ከኖላዊ ቤት የሀናን ፎቶ ይዤ እየመጣው ነበር እናም ደግሞ እርግብን ቤት አግኝቼ ከሷ ጋር ስጣላ ነበር ከዛ በኋላ የተፈጠረውን ነገር አላስታውስም ነው ያለችውና መስፍንም የጠረጠረው እዛ ጋር በቃ እርግብ ነች የመታችሁ የሚለው ጠረጠረው እሷ አሁን እዛ ጋር ከእርግብ ጋር እየተጣላው ከእርግብ ጋር ተናንቀን ከሷ ጋር እየታገልን የሆነ ሰው ከጀርባ መታኝ ብላ ብትነግረው መስፍን ደግሞ ይሄ ነገር እንዴት ነው የሆኑ ማን ሊሆን ይችላል ብሎ ያንን ነገር ለመመርመር ሩቅ መሄዱ አይቀርምና ሜላትም ለዛ ነው ደብቃ ከእርግብ ጋር ስታገል ነው የተፈጠረው ከዛ በኋላ እሷ ትምታኝ ምን ይፈጠር ስለምንም የማስታውሰው ነገር የለም ብላ ከመስፍን ስር ነገሩን የደበቀችው ማለት ነው ሜላት። ያው ይሄንን ያደረገችው መስፍንን ነገሩን የደበቀችው እዚህ ጋር ባዩሽ ነገሩን እንዳደረገችው ባዩሽ እንደመታቻት በጣም እርግጠኛ ስለሆነችና ባዩሽ በጣም ስላሳዘነቻት ነው። አንዳንድ የቁጭ ብላ ስታስቡ ባዩሽ ነገሩን ማድረገዋ ራሱ ህልም ይመስላታል፣ ለማመንም ትሳናለች። ለዛ ነው መስፍንን የደበቀችው ማለት ነው ሜላት። አሁን ላይ እያደረገች ያለችው ከባዩሽ የምትፈልገ ወርቋ እንዲመለስላት ነው እንጂ ባዩሽ እንድትቀጣ እሷን ፖሊስ ጣቢያ ሄዶ እሷን ማሳሰር ለዚህ ወንጀል ሁሉ እንድትቀጣ የሚለው ነገር ምንም ጭንቅላታ ውስጥ የለም። እሷ አሁን ላይ የምትፈልገው ወርቋ ተመልሶላት ባዩሽን በራሷ መንገድ ሜላትን በራሷ መንገድ በሰላም ተለያይቶ እንዲኖሩ ነው የምትፈልገው ማለት ነው። ይሄ ነገር ደግሞ ልክ አይደለም ባዩሽ ላደረገችው ነገር ተገቢውን ቅጣት ማግኘት አለባት ማለት ነው። ለምን ከተባለ እዚህ መሀል የሰው ህይወት ጠፍቷል። መኮንን የሚባል ልጅን አስገድላለች ባዩሽ ማለት ነው። ለዚህ ደግሞ ህግ ፊት ቀርባ ትክክለኛውን ቅጣት ማግኘት አለባት እንጂ እዚህ ጋ ሜላት እንዳለችው አንቺን በመንገድሽ እኔም በመንገዴ የሚባል ነገር አይደለም። ያው ሜላት ይሄንን ነገር ያሰበችው ይሄንን ነገር የወሰነችው ባዩሽ ያን ያክል እሷን አሳዝናት ሳይሆን ከዚህ በፊት አብሮ ያሳለፉ የልጅነት ትዝታቸው ከዚህ በፊት አብሮ ያሳለፉ በችግር ጊዜ ብዙ ጊዜ ባዩሽ ከሚላት ጎን ቆማ ነበርና ይሄ ነገር ነው በጣም ያሳዘናትና መስፍንንም ባዩሽ ይሄን ነገር እንዳደረገች ደብቃት ነገሩንም ወደ ህግ ቦታ ለመውሰድ ያልፈለገችው ማለት ነው። መስፍናውን እዚህ ጋር ቢሰማ ባዩሽ ነች እንደዚህ ያደረገችው ቢባል ከአንዳንዴ ወደ ህግ ቦታ እንደሚወስዳት ወይ ደግሞ እቤቷ ድረስ ሄጄ እሷን ካልገደልኩ ማለቱ አይቀርም ማለት ነው። ያው መስፍን በፊትም ባዩሽን አይወዳትም። እዛ ቤት እንድትመጣ ራሱ አይፈልግም። እሷን በጣም ስለሚጠላት ከዚህ በፊትም ከሚላት ጋር ሲጨቃጨቁ ነበር ለሌሎች ጉዳይ ለምንድነው እኛ ቤት የምትመጣው? ለምንድነው በእኛ መሀል የምትገባው በሚለው ማለት ነው። ከዚህ በፊትም መስፍን ሜላትን ፍቺ በጠየቃት ጊዜ ባዩሽ በመሃል ገብታ እንዴ ነው እንደዚህ የምታረጉት ብላ ስታስመስል ነበር። መስፍንና ሜላት እንዳይፋቱ መስፍንን እንደማናገር አድርጋ እዛ ጋር ስታስመስል ነበር። ግን ደግሞ መስፍን በዛም በጣም ተናዶ ነበር። እሷ ምን አገባት፣ ለምንድነው እሷ በእኛ ትዳር መሀል የምትገባው በሚለው በጣም ይጠላት ነበር። አሁን ደግሞ እዚ ጋር እሷ ነች ሜላትን የመታችሁ፣ እሷ ነች እርግብን እንደልጅ አድርጋ እዚህ ቤት ያመጣችሁ በሚለው ይሄ ነገር ቢነገረው መስፍን ባዩሽን አልገደልኩ ማለቱ አይቀርም። ሜላት የመስፍንን ጸባይ በጣም ስለምታቅ ይሄ ነገር ከሱ እንዲደበቅ ፈልጋለች ማለት ነው። ግን ደግሞ ቢሆንም እሷ ወደ ህግ ቦታ ብትወስድና ባዩሽ ተገቢውን ቅጣት ብታገኝ ይሻላል ማለት ነው። ለምን እዛ መሀል የሰው ህይወት ስለጠፋ ለነሱ ፎቶና መስቀሉን የወሰደላቸው መኮንንን ሚስጥር እንዳያወጣ በሚለው መንገድ ላይ ጠብቆ ስላስገደሉት ማለት ነው። ለዚህ ደግሞ ህግ ፊት ቀርባ መቀጣት አለባት ባዩሽ ማለት ነው። አሁን ላይ ያው ሜላት ለባዩሽ ነግራታለች። አንቺ ይህን ነገር እንዳደረግሽ አውቃለሁ ግን ደግሞ አይችልኝ ብላት ባዩሽ ደግሞ እርግብ ከደወለችላት ወደ ቤት መታ እርግብ ደውላልኛለች እንገናኝ ብላኛለች እሷን ሄጄ አናግሬ ወርቁን ተቀብዬ አመጣልሻለሁ በሚል ነው ሜላትን እያታለለቻት ያለችው። ያው እሷ ይሄንን ለሜላት የነገረችው ሜላት እንዳትከታተላት እሷን የነገረቻት የሆነ የማሰቢያ ጊዜ ለማግኘትና ተረጋግታ ወርቁን እንዴት ልሽጦ እንዴት ላገኝ እንዴት በእጄ ላስገባ የሚለውን ቁጭ ብላ የምታስብበትን ጊዜ ለመውሰድ ነው። ያው ሜላት ሳትከታተላት ትከታተልኛለች በሚለው ያፈራቻ ስላለባ ሄዳ ለሜላት ቤት እንዳትከታተላት ነግራታለች ማለት ነው። አሁን ያው እርግብን መንገድ ላይ በሽጉጥ አስፈራርታ ወርቁን አምጪ እያለቻት ነው። እርግብ ያው ብልጥ ነች። መጀመሪያ ላይ ወርቁን ለተምቹ ሰጥታ ነበር። ሄደችው ቦርሳ ውስጥ ወርቁ ይኖራል ብለን እንጠረጥራለን። መንገድ ላይ እርግብ ላይ ሽጉጥ ይዛ ወርቁን ሄዳ ያደረግሽው ወርቁን አምጪ ብላ እሷን እያስፈራራቻት ነው። ምናልባት ምን ይታወቃል፣ እዚህ ጋር ነች ባዩሽ በፖሊሶች ቁጥጥር ልትያዝ የምትችለው ማለት ነው። ፖሊሶች እዛ ጋር የተፈጠረውን ነገር ባያውቁ ራሱ እንዴት ነው ሽጉጥ ሰው ላይ የምደቅኙ በሚለው ልትታሰር ትችላለች። ወይ ደግሞ በዚህ ምክንያት ነው ባዩሽ በህግ ቁጥጥር ስር ልትገባ የምትችለው ሁለቱንም ወደ ህግ ቦታ ከወሰዱ እርግብያ በጣም ስለፈራቻ ትዛጋ የተፈጠረውን ነገር ሁሉ ለፖሊሶቹ ልትነግር ትችላለች። ምናልባት በዚህ መንገድ ሊሆን ይችላል ባዩሽ የህግ ቁጥጥር ስር ልትገባ የምትችለው፣ እንጂ ሜላት እንዳለችው የልጅነት ጓደኛዋ ነች፣ በጣም ብዙ ትዝታዎች አሏቸው፣ ስለዚህ ወርቁን ብቻ ትመልስና እሷን በሰላም ህይወቷን ትኑር የሚባል ነገር አይደለም እዚህ ጋር ማለት ነው። የሰው ህይወት ስለጠፋ ለዛ ባዩሽ መቀጣት አለባት ማለት ነው። ሌላው ነገር ደግሞ ስለ ተምቹ እና ስለ እርግብ ነው። እርግብ መጀመሪያ አክስቷ ገባ ከተቃዋሚዎች ጋር ከመሄዷ በፊት ደጋግማ ተምቹ ጋር ስትደውል ና ከሱ እርዳታ ስትጠይቅ ነበር። እርዳኝ ባክ በዚህ ሰዓት ከአንተ ውጭ የሚረዳኝ ሰው የለም፣ ከአንተ ውጭ በአሁን ሰዓት የማምኖ ማንም ሰው የለኝም ብላ ደጋግማ ተምቹ ጋር ስትደውል ነበር እና አግኝታው እንዲረዳ ጠይቃው ነበር። ግን ደግሞ ተምቹ ያንን ነገር ሊቀበላት አልቻለም። እኔ አንቺ ልረዳሽ አልችልም፣ ደግሞ ልረዳሽም አልፈልግም ብሎ ነግሮታል ማለት ነው። ይሄ ነገር ደግሞ የሆነው ተምቹ የቆረጠላት በፊት፣ በጣም ይንሰፈሰፍላት ነበር። እርግብ ናፍቃኛለች እያለ ለናሴርም ደጋግሞ ሲነግራቸው ነበር። አሁን ደግሞ ያ ጉጉቱ ቀንሶ እርግብን ቢያገኛትም ብትደውለትም ያን ያክል አይደነግጥም ያን ያክል ደስተኛ አይሆንም ማለት ነው። ይሄ ደግሞ የሆነው ባለፈው እሷ ብር ፈልግልኝ፣ ከሀገር የምወጣበትን ብር ካለች በኋላ ነው። ተምቹ በሷ ተስፋ ቆርጦ አሁን ላይ ለእርግብ ያን ያክል እየጓጓ ያልሆነው ማለት ነው። እሷ ያኔ ብር ፈልግልኝ፣ ከሀገር የምወጣበት ነው ያለችው። እሱ እሷን ማግኘት ነው የሚፈልገው ከእሷ ጋር መሆን ነው የሚፈልገው። እሷ ደግሞ የሆነ ብር አግኝታ ከሀገር መውጣት ነው የምትፈልገው እንጂ እዚህ ጋር የእሱን ፍቅር ልትቀበለው ወይ ደግሞ ከሱ ጋር ልትሆን የሚለው ምንም ጭንቅላታ ውስጥ ስላሌለ ተምቹ ደግሞ በዚህ ነገር በ ተስፋ ቆርጦ አሁን ላይ ያን ያክል ለሷ እየጓጓ አይደለም ማለት ነው እኔ ለሷ ብዙ ነገር እየለፋው እኔ የሷን ለማግኘት ይሄን ሁሉ መንገድ እየሄድኩ እየጓጓ እሷ ደግሞ እኔን ጥላኝ ለመሄድ ነው የምታስበው በሚለው ነበር ተምቹ በሷ ተስፋ ቆርጦ ይሄን ያክል ለሷ እየጓጓላት ያልሆነው ማለት ነው አሴር ጋም ሄዶ እርግብ ደውላልኝ ነበር ብሎ ሲነግረው አሴሪያው እንዲያገኛት ነግሮት ነበር ግን ተምቹ ሊያገኛት አልፈለገም አሁን እንዴት ብዬ ነው እውነቱን የምነግራት እኔ ከውጭ ያልመጣውም ብዬ ብነግራት ምንድን ነው የምትሆነው ልጅቷ የሚለው ነገር ትንሽ አሳስቦታልም ስለዚህ አሁን ተም የመረጠው በአሁኑ ሰዓት ላይ ከእሷ መራቅ የሚለውን ነው። ከሱ መራቅ አለብኝ የሚለው ነው የወሰደው። ግን ደግሞ በስተመጨረሻ እርግ በግድ ደውላ እሱን አግኝተዋለች ማለት ነው። ያገኘችበት ምክንያትም እሱ እንዲረዳ ሳይሆን በቃ ቦርሳውን ሰጥታ እሱ ደግሞ አክስቷ ጋር፣ ባዩሽ ጋር እንደሄደች እንዲያውቅላት ብቻ ፈልጋ ነው። ያንን ነገር እንዲያውቅላት ፈልጋ ምናልባት ባዩሽ የሆነ ነገር ካደረገችኝ፣ ወይ ከጎዳችኝ፣ ወይ ደግሞ ካስገደለችኝ በሚለው ፍራቻ ስላለባት ነው ተምቹ ያንን ነገር እንዲያውቅላት እሱ ጋር መታ እየነገረችው ማለት ነው። ሌላ ነገር ደግሞ በጣም ደስ የሚለው አሁን ላይ መስፍን ለአሲር ቃል ገብቶለታል ስራ እንደሚያስገባ ማለት ነው። መጀመሪያ ላይ ለመስገና ነበር የመጣው ባለፈው፣ እሱ ለሚላት ደም ስለሰጠ መስፍን መጀመሪያ ላይ ሊያመሰግኖ መቶት ነበር። እናም የሆነ ገንዘብ፣ የኪስ ገንዘብ የሚሆን ሊሰጠው ፈልጎ ነበር። አሲር ደግሞ እንደዚህ ነገር እንደማይፈልግ ነግሮታል። በስተ መጨረሻም ግን መስፍን ስራ አስገባሃለሁ ብሎታል። እስከዛሬ አሲር ስራ አልነበረውም። አሁን ደግሞ መስፍን ስራ እንደሚያስገባው ነግሮታል። ከትምህርት ጋር የተያያዘ ስራ ባይሆንም የጉልበት ስራ እሰራለሁ ብሎታል ማለት ነው። መስፍን ያው ምናልባት የራሳቸው ድርጅት ውስጥ ሊያስገባው ይችላል፣ ወይ ደግሞ ሌሎች ሰዎችንም ስለሚያውቅ ሌላ ቦታ ሊያስቀጥረው ይችላል። ይሄ ነገር ደግሞ ለአሲር በጣም መልካም ዜና ነው ማለት ነው። አሲር ስራ ከያዘ ደግሞ እሱን ተያይዞ ምናልባት ታምቹን በሱ በኩል ስራ ይገባል ማለት ነው። እስከ ዛሬ ሁለቱም ስራ አልነበራቸውም። ይሄ ነገር ደግሞ ለሁለቱም መልካም ዜና ነው የሚሆንላቸው ማለት ነው።